ሰላሙ አለይኩም፣ እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ይበል። ዛሬ ደግሞ ለየት ባለ ቪዲዮ የልጆች የጆሮ ወርቅ ይዤላችሁ ብቅ ብያለሁ። እዚህ ጋር ሁሉም የማሳያችሁ ሀያ ሁለት ካራንት ናቸው። በጣም ነው የሚያማምሩት። በእርግጥ ለልጆች ብቻ ሳይሆን ለአዋቂዎችም ይሆናሉ። ግራማቸው ጨምር አድርጋችሁ ግራማቸውን መግዛት ነው ማለት ነው ውዶች ይይ እነዚህ አንድ ግራም ነጥብ አምስት አንድ ግራም ነጥብ ስልሳ ናቸው። ሁሉም አንድ አይነት አይደሉም። ግራማቸው አንድ ግራም ነጥብ ስልሳዋ ዋጋዋ ስምንት መቶ ሪያል ነው ማለት ነው። ከወደህ ያለችው ማለት ነው አሁን የያስኳቸው ምክንያቱም ያው ሀያ ሁለት ካራንት እና ሀያ አራቱ ካራንት ከ ሀያ አንዱ ካራንት ይጨምራል ማለት ነው። አስራ ስምንቱ ካራንት ሲሆን ደግሞ ከዛ ዝቅተኛ ነው ማለት ነው። እና እንግዲህ ሀዋይብ እንደምታዋቸው በጣም ነው የሚያማምሩት። እኔ ወድጃቸዋለሁ። ሀቂቃ ልጆች አላችሁ ብትገዙ አሪፍ ነው ብዬ አስባለሁኝ።